የገብሩ ገብርኤል አምስት ቀን ሙሉ አፍንጭ እንዲ እስኪሆን ድረስ አሳይሻለሁ ፎቶ አልኩሽ። አምስት ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣሁ በዚህ እራሱ ቅር አልተሰኘሁም። እሮብ ጊቢ ብለሽኝ በአልሽኝ ቀን ይኸው ልኬልሻለሁ ሁሉ ነገር አድርጌ። አምስት ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬት አልተሰኘሁም። ለምን ያለሁበትን እና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል ሃንድረድ ፐርሰንት እተማመናለሁ ይኸው ይቅርታ ጠይቂያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ አዳምጪኝ፣ የዛን ዕለት ወዲያው ደርሰን እንደተመለስን ይቅርታ ጠይቋል። እንደማለ ደርሰን አይደርስም፣ ይቆያል፣ ምናምን ሌላ ምክንያቶች

ከተደረገልሽ በኋላ ኦኬ አመሰግናለሁ። ተደርጎልኛል፣ ይቅርታ፣ በቃ እኔ የምፈልገው ይሄን ነበር። የምፈልገውን አድርገልኛል። እኔ የምፈልገው ዛሬ ገብርኤል የሄደልሽ ምን ነበር ማልክልኝ፣ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት፣ ይኸውልሽ ልክ የምትፈልጊው ከተደረገልሽ በኋላ ሌላ ነገር ስትጨምሪበት፣ ይሄ ቃል መቀየር ነው። ስለዚህ ቀድሞ ቀድመሻል። አመሰግናለሁ፣ አመሰግናለሁ። ሁለት ደቂቃ ስም ይውስቱ፣ ይቅርታ አርግልኝ አመሰግናለሁ። ይቅርታችን እኮ አሁን እሱን አዳምጨው፣ አንቺ ይቅርታ ጠይቀሻል አለቀ። አብይ እኔ ምን ማንንም ዲስሪስፔክት አድርጌ አውርቼ ማላቀም አላውራም። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገር የለም። ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረግኩት አላደርግም ማለት እኮ መብቴ ነው። ረዲ አደባባይ የወጣ ነገር ነው አይደል? ግን መጽዳት ስላለበት ነው። ግን ምንድነው ቅድም ያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብለይም ከማረጓ በፊት አንድ ሰው አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእንደዚህ አይነት መንገድ ነው የሞተው ስለዚህ ቤትሽን ፈትሽ።

አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። አለቀ። ያለ ስሜ ስም ተሰቶኛል ብለህ ስለራስህ ያለ ስም ሶሪ፣ የዲስ ሬስፔክት ከሆነ ሶሪ። እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደንብ አቅሻለሁ፣ በደንብ ታውቂኛለሽ። ስለዚህ ዙሪያሽን፣ አካባቢሽን ያለውን ነገር ፈትሺ ስትፈትሺ፣ ታገኝ ነገር እንዲያወራሽ ዲስ ሪስፔክት ብለሽ እኮ ኦሬዲ፣ ለምን ለመጣውት ምጌ ነው ሞጣ፣ ኦሬዲ እዚህ ጋር አፉን እየከፈተ ነው ያለው። አልገባሽም? አቢባ ይቅርታ አለሽ እኮ ይቅርታ አይደለም እያለኝ አሁን ቁጭ አርጎ እየሰደበኝ ሰሚሁም እንዴ። እንደዚህ ራስሽ ፈትሺ። እኔ ያጣያኩት የእህቴ እንደምናው እንዴ አቢባ በቃ ውጭ ይቅርታ እኮ እንድን ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩ። ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም። ስለሆነ ሰበብ የምትፈልጊ መሰለብሽ እኮ። ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋ በይ፣ ውሃ ጠጪና በእርጋታ እንነጋገር እንዴ። ይቅርታ እንድና እንዴ ፈለግ ተደረገልሽ ኤደን። በጣም እያረጋጋሁሽ ነው። በጣም በትዕግስት በትህትና ካምዳውን እያልኩሽ ነው። በጣም ነው ፎቶ ነሻል የምትፈል የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በሀያ አንድ ሺህ ህዝብ ባለበት እኔ የምፈልገው እሱ ገብር ዘ የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቀዋለሁ። አላልሽም? ዳጋ ኩኩ ልጠይቅና ልጠይቅ እኮ ነው። አላልሽ? ለምንድን ነው ቁጭ ብጌ ምት ቁጭ እሱ የሚናገርም ሰው ዳጋ ኩኝ ይቅርታ ልጠይቅ መጣሁኝ፣ ይቅርታ ጠይቄ ልውጣ እኮ ነው። አሁን ምን እያለ ነው? አላልሽ? አንቺ ስታወሪ ስንት ሰዓት ሙሉ ስቶች እየሰማሁሽ አልነበረ እንዴ? ያለ ሀቡ እንደዚህ ልክ ነው ታያለሽ

አባቷ ምን እንደዚህ አይነት ነገር ነው የሞተው? ሲል አስቆምኩትኝ እኮ ስታፕ ፐርሰናል ላይፎን መብት የለህም፣ ስለ ራስ ጉዳይ ብቻ አውራ ብዬ። አንድ ጥያቄ ልጠይቅሽ፣ አንድ ጥያቄ ልጠይቅሽ አቢባ አንቺን። አቤት፣ ጠይቀኝ። ከዚህ በፊት እኔ እሷ ስትወቅሰኝ አራት ሰዓት አምስት ሰዓት ሙሉ ስለማይመለከ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ። ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት፣ ስለኔ ስራ፣ ስለኔ ስታፎች፣ ስለኔ ምናምን ብዙ ነገር ስታወራ አልነበረም ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃሉ? ከዚህ በፊት ዛሬ እኔ ሳውራ ነው እንደዚህ የምትሆነው። ዛሬ እኔ ስናገር ነው እንደዚህ ምትን ኢሞሽናል የምትሆነው። ቱቢ ሆነ ከዚህ በፊት እሷ ሰውዬ በጣም ብዙ ሰው ፈርዶበታል። ህዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን፣ አደነዘዘን ምናምን ተብሏል። በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝምን ያለው የሰውዬ ሐቁ እስኪወጣለት ድረስ ሄዶ አንቺ ምት መሐላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛነኝ እንደዛ 21 ሺ ሰው ባለበት ሲቀጠቀጥ፣ በኮመንት ጠንቋይ ሲባል፣ አረኛ ራሱ ፈዘናል ሲባል ኮመንት ላይ እስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል፣ ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሐላውን ፈጽሞ መጥቷል። አሁን መሐላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም፣ ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል ይባላል አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ቢቡናቢ እሷ ስታወራ ምን ነበር የነበረው ይባላል፣ ሌላ ምክንያት መፍጠር። እሺ አሁን አሁን እሺ በስነ ስርዓት ማለት ነው። ቁጭ ብላ ስታወራ የነበረው አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ ሁለት ደቂቃ ብለሽ ነው ችግር የለውም በጣም እንደዚህ ካልኩ ይቅርታ። ፐርሰናል ላይፏን ታች እንዳታደርግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስን የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ምናምን ታች ማድረግ አይቻልም። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ሌላ ፐርሰናል ታሪኮች የኔም ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አለ። ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው እሱ እንደዚህ ነው እንትና እንደዚህ ምናምን ብዙ ነገር ስትላል አልነበረ? አንቺ ለአንቺ አንቺ ፊት እንደዛ ስትላል ነበር። ሴት ስለሆነች ተረዳትና ይቅርታ አድርግላትና እኔ ችግር የለብኝም። ምን ብዬ አስቆሚያት አለው ወይ ነው አስቆሚያት አለው? ያንን ነገር ሁሉ አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ብዬ ነው ሞጣው ለመውጣት እንደዚህ አደለም እኔ ያልኩትኝ አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም፣ ገባሽ አቢባ። አሁንም አንቺን የምነግርሽ ነገር ቢኖር ምንድነው አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል፣ በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል፣ ገብቶሻል፣ እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድን ነው

የሚያስቆጣ የሚያጮህ ምንም ነገር የለም። ከልም ዳውን ተረጋጊ፣ እና አቡ አቡ ፕሊስ ፈልጊው ነገር ህዝብ ፊት ሄጄ፣ ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግሜ ጠይኩሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ፣ ሄዶ እንዲምል ብቻ አርጊልኝ ደጋግመሽ ማለት ነው እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትኝ አክሲድ ገድ ማታ አይነት ዙሪያሽን ፈትሺ ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ያ ተጠርጣሪ ንሱ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ ብዙ ሳይጎዳሽ በጊዜ እንድታውቂ ብሎ ላንቺ። ለምን ሁሉን ነገር ኔጌቲቭ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ ዘብር ገብርኤል ሄዶ ማለልሽ፣ ንጹህ ሆኖ ተገኘ። ይህ እንደዚህ አይነት ነገር ራስሽ ነሽ ያልሽው፣ እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄ ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ተቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ፣ ሰከን ብለሽ አመሰግናለሁ ጥያቄን ስለፈጸምትልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩ ዝግት ማድረግ ትችላለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጫ እንጂ የሆነ መሸነፍሽን ጥፋተኝነትሽን ለመሸንግግሩንግግሩ ነስስቶኝ ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው፣ ጉዳዩ በሰላም እንዳያልቅ ይቅርታውን በሰላም ጠይቀሽ ላለመውጣት እሺ። ይሄ እንደዚህ አይነት ሰዎች ተረጋግተሽ አውሪ። ተረጋግቼ ሳውራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረግ አታደርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ ሁለት ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ። አረለሽ ቁጭ በይ አልሽኝ? እሺ አልኩሽ። ቁጭ ተረጋግቼ ነው ማውራሽ አሁን። እሺ እሺ አልኩሽ ቁጭ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ። የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደው ነው የምንጨረጨረው። አቡ ውሸታም አንድ ነው ነገር አለ እሱ የሃያ ምናምን ሺህ ህዝብ ባለበት ስለ ባለቤቱ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰነል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ እ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ እራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንፅህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንፅህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢልኖሮ፣ ይኸውልሽ፣ አልሄድም አልምልም ቢልኖሮ የስ አንቺ ራስሽ ምን ብለሻል ሀቢባ? እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም፣ እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽኝ። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን አሁን ሀቢባ አሁን ቀደምሽ ነው። አሁን ይሄ ምን አርግነት አድርጊ በቃ ሰው ላይ መጠቆም እንዴት እንደሚያዛብ ያልተናገረውን የዛኔ እሱ ሲቀጠቀጥ በንግግር ያልተናገረውን፣ አሁን ደግሞ እድሉ ይሰጠው። ለምን ነጽህናውን አውጥቷል የተጠየቀውን። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞን የመጣው እድሉ ይሰጠው። አይናገር አላልኩም። እኔና እሱ ነን የምንነካከው። ስለ ላይፍ ስለ ቤተሰቡ ሊያወራ ምንም አይነት መብት የለውም። አንቺ ግን ምን ተናገርኩ? ስለፐርሰናል ላይፍ ስትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ እንዳውሎድ አድርጌ ልክልቻለች። ችግር የለው። አሁን ማውራት ትችላለህ። ተራክ ነው። እሺ። ይሰማል ይሰማል ይሰማል ይሰማል። የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለጉ፣ ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠት አልፈለጉ። ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንደ አንቺ እንደዚህ ስሜት ያው እንደዚህ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨር። እኔ መነጋገር ስላልፈለግኩኝ በሰዓቱ አንቺ ያ ሁሉ ነገር ስትናገሪ ያ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር፣ አይደለም አቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል፣ እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር ምክንያቱም ስም ለማጠልሸት ስለመጣች ገባች። ስም ለማጠልሸት እኔ አቢባ፣ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብኝ። የመጣውበት አላማ እኔና አንቺ የተጣላንበት ፖይንት ብቻ ነው ያለች ያለችው፣ ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለስራዬ ስለምኔ ስለምኔ ስታወራ ነበር አይደለ? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድን ነው? ስም ማጠልሸት ስለነበረ አንድ ሰው እኔም በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገ በስነስርዓት ደረቴ ነፍቼ ስለምንተዋወቅ ማጠልሸት ለማጠልሸት ብቻ ስለመጣች በስነስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ በስነ ስርዓት የመጣችበት መጨረሻ ላይ ነው እንደውም። ካስታወሽ በሁለተኛው በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው፣ እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ አቢባ እያንዳንዱ ነገር ስትናገር የነበረ ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው፣ አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝ ሊማውራት እና ስለማ ላይ መጣው በእሱም ቢሆን አልደበረኝም፣ ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለው ልጅ ራሱ ለምን ተነስታ እንደመጣች ሁሉንም ነገር አውቃለሁ። ገብቶሻል፣ እያንዳንዱን ነገር አውቃለሁ። ምን ተብሎ እኔ እንጀራ ላይ ስራ ላይ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው አቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያደርግም።